በአንዳንድ የሀገሪቱ አካባቢዎች እየተፈጠሩ ያሉ አለመግባባቶችን በመፍታት በኩል የሃይማኖት አባቶች ሚናቸውን ሊወጡ ይገባል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሶስተኛውን የሰላም ጉባኤ ሰኔ አራትና አምስት በባህር ዳር ያካሂዳል። ራሄል ደምሰው ዝርዝሩን ይዛለች። የኢትዮጵያ ሀይማኖት ተቋማት ጉባኤ ከአማራ ክልል የሀይማኖት ተቋማት ጉባኤ ጋር በመተባበር ሰኔ አራትና አምስት የሚያካሄደውን ሶስተኛውን ሀገር አቀፍ የሰላም ጉባኤን አስመልክቶ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ የሰላም ጉባኤው የሚካሄደው በአንዳንድ አካባቢዎች እየተፈጠሩ ያሉ አለመግባባቶችን ለመፍታት ነው ብለዋል። የሰላም ጉባኤ ዋና ዓላማው እንደሚታወቀው በሀገራችን አንዳንድ አካባቢዎች እየታዩ ያሉ ወይም እየተፈጸሙ ያሉ አለመግባባቶች እና ግጭቶችን ለማስቆምና ሰላምን ለማስፈን የሚደረገውን ሁለንተናዊ ጥረት የማገዝ አንዱ እና ዋነኛው መንገድ ተደርጎ ይወሰዳል። ሌላው ዋና ዓላማ የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ጥሪ ማቅረብም እንደገና ብዬ ሰሩ ላሉትም ደግሞ ስራቸውን ማገዝ ላይ ያለመ ነው ማለት ነው። ጉባኤው የአብሮነት መድረክ እንደሆነ የገለጹት ቀሲስ ታጋይ በጉባኤው የሃይማኖት ተቋማት መሪዎች፣ የሀገር ሽማግሌዎች፣ አባገዳዎችና የመንግስት ተቋማት ኃላፊዎች ይታደሙበታል ብለዋል። በዚህ ሀገር አቀፍ የሰላም ጉባኤ ላይ ሁለት ዋና ዋና መድረኮች የሚካሄዱ ይሆናል። አንደኛው የፓናል ውይይት ነው። ከአራት መቶ በላይ ተሳታፊዎች ከሁሉም ክልሎች የሰላምና ጸጥታ ኃላፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ሁሉ ይሳተፉበታል ተብሎ የሚጠበቅ ነው። ሰኔ አምስት ማለት ሀሙስ በባህር ዳር ስቴዲየም በአማራ ክልል ከሚገኙ ሁሉም ዞኖች የተወከሉ ወኪሎቻቸውን ከሁሉም የአማራ ክልል ዞኖች እንዲገኙ ጥሪ ተላልፈዋል። በሶስተኛው ሀገር አቀፍ የሰላም ጉባኤ ይሳካ ዘንድ እንዲሁም በሰላም ግንባታው ስራ ላይ ልዩ ልዩ አስተዋጽኦ ያደረጉ ላበረከቱ አካላት የምስጋናና የእውቅና ሰርተፊኬት ወይንም ስጦታ ይበረከትላቸዋል ተብሎ ይጠበቃል። ጉባኤው ዓላማውን እንዲያሳካ ሁሉም ትብብሩን አጠናክሮ ሊቀጥል እንደሚገባ ዋና ጸሐፊ ቀሲስ ታጋይ ታደለ መልእክት አስተላልፈዋል። የሰላም ጥሪው እንዳይደናቀፍ ከመንግስትም፣ ከተፎካካሪ ፓርቲ፣ ከሌሎችም አካላት ከሚዲያ አካላት በተለይ ለዝግጅቱ በቂ ጊዜና ትኩረት በመስጠት ዝግጅቱን እንዲጠናቀቅ ማድረግ ከአባቶች ከመሪዎች ከመጋቢዎችና ከሚመለከታቸው አካላት ከቤተ እምነት መሪዎች እንጠብቃለን ማለት ነው። አንደኛው አንደኛውና ሁለተኛው ሀገር አቀፍ የሰላም ጉባኤ ከዚህ ቀደም በተለያዩ ዝግጅቶች በጅማና በድሬዳዋ ከተማ መካሄዱም ይታወሳል።